ጌታ እየሰጠን ስላለው መልካም ጊዜ ጌታን እጅግ አድርጌ አመሰግናለሁ። በመካከላችን ጌታ ሁልጊዜ መንፈሱን ስለማይከለክለን ሁልጊዜ ጌታ መንፈስ በመካከላችን ስለሚፈስ በእውነት ስለዚህ ሁሉ ጌታን እጅግ አድርጌ ባርካለሁ። ከእኔ ጋር አብረን የጌታን ቃል እንካፈላለን። የዕብራውያን መልእክት ላይ ነው ያለ ነው። ዕብራውያን ምዕራፍ ሁለት ላይ ከአስረ እስከ አስራ አምስት እናንብበው። በጌታ በኢየሱስ ክርስቶስም የጌታ ቃል እንደዚህ ይላል ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እንዲህም ይላል፣ ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከልም ምስጋናህን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል እኔ እነሆ እኔና እግዚአብሔር የሰጠኝ ልጆች። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በህይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ጌታ ልጅ ጋር ያመሰግናለሁ። ስለዚህ የቁጥር አስር ሀሳብን አልተዘጋም አደለ ሀሳቡ አልተዘጋም ከሚቀጥሉት ቁጥሮች ጋር ይያዛል። ደብዳቤ ስለሆነ ከላይ የሚጽፈውን ነገር ሳይጨርሰው ሌላ ሀሳብ ያስገባና ትዝ ሲለው ደግሞ ከላይ ያለውን ሀሳብ በሚቀጥሉት ሌሎች ቁጥሮች ደግሞ ይጨርሰዋል። ብዙ ጊዜ ደጋግሜ እንደምላችሁ እነዚህን የመጽሐፍ ቅዱስ መጽሐፍት የመጽሐፍ ድል መንፈስ ቅዱስ የሰጣቸው አባቶቻችን ይህንን ደብዳቤ የጻፈልንን ሰው ጨምሮ፣ የዕብራውያን ጸሐፊ ነው የሚባለውን ሰው ጨምሮ ሌሎቹም የደብዳቤ ጸሐፊዎች ምናልባት ከሮሜ እስከ ይሁዳ ድረስ ነው አደል ደብዳቤ ያለን ወደ ሀያ ሁለት ደብዳቤ ያለ አዲስ ኪዳን ላይ የደብዳቤዎቹን የጻፉልን ሰዎች መጽሐፍ ቅዱስ እየጻፍን ነው ብለው አደለም አደል የጻፉት ጀስት ደብዳቤን የጻፉት በዛ ዘመን ለነበሩ አብያተ ክርስቲያናት ማጽናኛ ሊሆን ይችላል፣ ማበረታቻ ሊሆን ይችላል፣ መስተካከል ያለበት ከባህሪ ጋር የተያዘ ነገር ሊሆን ይችላል። ብቻ እነዚህን ነገሮች ሲጽፉ ትዝ ያላቸውን ነው የሚጽፉት እና መንፈስ ቅዱስ ወደ ልባቸው ያመጣውን ይጽፉና አንዱን ጉዳይ እየጻፉ ከዛ ሌላ ነገር ደግሞ በጣም እርጀንት እንደሆነ ሲሰማቸው ያንን ደሞ ቀጥለው ይጽፋሉ። ከዛ ቀድሞ የጀመሩት ነገር እንዳላለቀ ከተሰማቸው ደግሞ ቀጥለው ይጽፋሉ እስካሁንም ድረስ እያነበበን ስንመጣ አሁን ለምሳሌ ምዕራፍ አንድ ላይ ኢየሱስ ከመላእክት ይልቃል አይደል ምዕራፍ አንድ ላይ ከመላእክት ይልቃል ብሎን ምዕራፍ ሁለት ላይ ሲገባ የመጀመሪያዎቹ አራት ቁጥሮች ከመላእክት ጋር የተገናኙ አይደሉ አይደል ሌላ ሐሳብ ነው የነገረን ከዛ እንደገና ደግሞ ቁጥር አምስት ላይ ተመልሶ ይመጣል እንደዚህ ነው እንደዚህ እየተንሸራሸረ እየተንሸራሸረ ነው ይመጣው ስለዚህ የተዘጋ ሀሳብ አይደለም ቁጥር አስር ላይ ያለው የተዘጋ ሀሳብ አይደለም እግዚአብሔር አብና እግዚአብሔር ወልድ ነው፣ አይደል? ቁጥር አስር ላይ ያለው እግዚአብሔር አብ አለ በሁሉ አይደለም ይለው ምንድን ነው የሚለው? ሁሉም ነገር ለርሱና በርሱ የሚኖር እግዚአብሔር የሚለው አብን ነው። ሁሉ ነገር በእርሱና ለእርሱ የሚኖር ምን ማለት ነው? የሁሉ ነገር ምንጭ ነው ማለት ነው። የሁሉ ነገር ምንጭ ነው፣ የሁሉ ነገር መገኛ ነው። ሁሉ ነገር በርሱ ነው የሚኖረው፣ ቀጥሎ ለርሱ ነው የሚኖረው። ይሄው ቃል ራሱ ከጌታ ከኢየሱስ ክርስቶስ ጋር ተያይዞ የተነሳበት የመጽሐፍ ቅዱስ ክፍል አለ የምታስታውሱ ከሆነ የቆላሲያስ ደብዳቤን ስናጠና ምዕራፍ አንድ ተዚላቸዋል ቆላሲያስ ምዕራፍ አንድ ከቁጥር 15 እስከ 20 ድረስ ስናጠና ቁጥር 17 አካባቢ ላይ ያነሳነው ሁሉ ለእርሱ ከእርሱ ነው በእርሱ አይደለም ሚለው፣ አሁን ያውቃል ለጌታ ኢየሱስ ክርስቶስ ውሏል። አብ ግን አባት ነው። አብ አባት ነው። አባት ማለት ምንጭ ማለት ነው። መገኛ ማለት ነው። ሶርስ ማለት ነው። አደ ትርጉሙ ሌላ የተለየ ትርጉም የለውም እንጂ በእድሜና በስፍራ አይደለም፣ አይደል? አብን አባት ወልድን ልጅ የምንለው በማንነት ደረጃ አብም ወልድም መንፈስ ቅዱስም የዘላለም አምላክ። እስቲ አሜን በሉ። አዎ፣ እኛ ይህንን የምናምን ሰዎች ነን። አብም ወልድም መንፈስ ቅዱስም እግዚአብሔር አሜን ነው። አዎ፣ የዘላለም አምላክ ብለን በሶስት የሚገለጥ አንድ አምላክ ያለን ሰዎች ነን። እግዚአብሔር የተመሰገነ ይሁን። ግን ፈንክሽናሊ ፈንክሽናሊ ወልድ ሰቦርድኔት አድርጓል፣ በምግባሩ ተገዝቶ መሬት ላይ መጥቷል። የድነትን ስራ ለመፈጸም መሬት ላይ ስለመጣ ጌታ ኢየሱስ ክርስቶስ መሬት ላይ ቆሞ አባቴ ያለኝን ይላል። አብ ደግሞ ከሰማይ ብቅ ብሎ የመናገር እድል ሲያገኝ ልጄ ይላል። ስለዚህ አሁን ይሄ የሚያመለክተው አብ ልጄ ካለ ወልድም አብ አባቴ ካለ እግዚአብሔር አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው፣ እሱም ኢየሱስ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነኝ ካለ በአብ ውስጥ ያለ የመለኮትነት ሰብስታንስ በሙሉ እሱ ውስጥ አለ ማለት ነው። ስለዚህ ኢየሱስ እኔ የእግዚአብሔር ልጅ ነኝ ካለ እኔ እንደዛ ማለት አልችልም። ኢየሱስ በሚልበት መጠን እኔ ልል አልችልም። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ሲል ለዘላለም ከአባቴ ጋር የኖርኩኝ ከአባቴ እኩል ነኝ ያለ ነው። አብም ኢየሱስን ልጄ ልጄ ያለው ኢየሱስን ብቻ ነው። ከዛ ውጪ እንደ አገር ልጄ ብሎ ያውቃል እንደ አገር ለምሳሌ እስራኤልን የበኩር ልጄ ብሎ ያውቃል። እግዚአብሔር አንድ ነጥብ ሁለት ሚሊዮን ሰው አንድ እግር አድርጎ ሲጠራ ልጄ በተናጠል ከጠራሴ ቢጎትን ኢየሱስ ብቻ እግዚአብሔር ልጅ ነው። ስለዚህ ሁሉ በእርሱና ለእርሱ የሚኖር ብሎ አብን ከዛ ቀጥሎ ቁጥር አስር ላይ ይዘው ላይ ደግሞ ኢየሱስን አይደል የድነታቸውን መስራች በመከራ አይደለም የሚለው በመከራ ፍጹም ያደርገው ዘንድ የተገባ ክሩሲፊክሽን ነው። አሁን የድነታችን መስራች ማን ነው? ጌታችን አዳኛችን ኢየሱስ ክርስቶስ ነው። የድነታችን መስራች ወይንም ለሰው ልጆች የሚሆነውን እግዚአብሔር ድነት የሰራው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሰው በምንም መንገድ አይድንም፣ በክርስቶስ ኢየሱስ በኩል ብቻ ነው። ይሄንን የመዳኛ መንገድ ያዘጋጀው ራሱ አዳኙ እግዚአብሔር ነው። ሰውን በምን ታድነዋለ? ተጣጥሮ ታድነዋለ? ጾሞ ተግቶ ሲባል አላድነውም፣ እና የድነታቸው መስራች ይኸው ብሎ በመከራ ፍጹም አደርገዋለሁ። ድነታቸው የተገኘው ኢየሱስ ተሰቃይቶ ነው ማለት ነው። ድነታችንን ያገኘነው ኢየሱስ በመስቀል ላይ በመከራ ውስጥ አልፎ ለአባቱ ያለውን መገዛትና መታዘዝ ፉልፊል አድርጎ ነው። በመከራ ፍጹም ያደረገው ዘንድ ማለት ኢየሱስ ኢምፐርፌክት ነው ማለት አይደለም፣ ትርጉሙ ይሳሳት ነበር ማለት አይደለም፣ ትርጉሙ ፈጽሞ መገዛትና መታዘዙን ነገሩን መጨረሱን የሚያመለክት ቃል ነው እንጂ እየ ስተት አልባ ነው። እስቲ አሜን በሉ። ሁሌ ነው እማወራው እኔ ለእኛ ቅዱስና ለእግዚአብሔር ቅዱስ ቀንና ሌሊት ነው ልዩነቱ። እግዚአብሔርን ቅዱስ ስለሆና አሁን ከእናንተ መካከል አንድ ሰው ስነሲ ቅዱስ ብል፣ አሁን ሰውን ቅዱስ ካላችሁት በንጽጽር ብዙ ኃጢአት አይሰራም ማለት ነው። እግዚአብሔር ቅዱስ ከተባለስ ኃጢያት እማይሰራ ማለት አይደለም። ትርጉሙ ኃጢያት እማያቅ ማለትም አይደለም። ትርጉሙ እኔ ቅዱስ ነኝ ካለ እግዚአብሔር ኃጢያት አልሰራም ማለት አይደለም። የኔ አይነት የለም እያለ ዩኒክነስ ነው። የለም የኔ ቅዱስ ነኝ ማለት ኃጢያት እግዚአብሔር ሰፈር የለም፣ አይወራም። እሰራለሁ አልሰራም አይልም። እግዚአብሔር እኛነን እሱን እንደለው እግዚአብሔር ቅዱስ ነኝ ካለ አይነት ይለኝም በትህትና ጎናቸው አንተ የምታመልከው አይነት አምላክ የትም የለም በሉት። እነንትናም እኮ የሚያመልኩት ጥሌ የተገለጠልን አምላክ ዩኒክ ነው። ይሄ ደብዳቤ ደግሞ የሚያስተጋባው ይሄንን ነው። የእሱ አይነት የለም ነው። አሜን ነው የለም። የላቀ ነው። የበለጠ ነው። የከበረ ነው። ከጣዖታት ጋር አይደለም ኢየሱስን የሚያነጻጽረው የእብራውያን ደብዳቤ። ከዕብራውያን ጀግኖች ጋር ነው የሚያነጻጽረው። በእግዚአብሔር ቤት ውስጥ ካሉ መላእክት ጋር ነው የሚያነጻጽረው። ከጣዖትም አጋንንት ነው ሲጀምር ሊሰፈር መጥቶ አይነጻጽረው። የሚነጻጽረው ቅዱስ ነን ከሚሉት ጋር ተነጻጽሮ አይነት የለውም እነሱ እንኳን የተቀደሱት እሱም ብለው ነው ነው ትልልቅ ባለ ታሪኮችን ያመጣና አጠገቡ ሲያቆም እነሱ ባለ ታሪክ የሆኑት እሱም ብለው ነው። ሂስትሪ ሜከር የኛ አምላክ ብቻ። ታሪክ ሰሪ እግዚአብሔር ብቻ። ማንም ታሪክ ሰሪ የለም እዚህ ቤት ውስጥ። በጣም ይቅርታ ከነከዋችሁ፣ እዚህ ቤት ግን ታሪክ ሰሪ የናዝሬቱ ኢየሱስ ብቻ ነው። ደሞ ቸርች የመጣኑው እኮ መሄጃተን ብቻ እንዳይመስላችሁ በጣም መንፈሳዊ የሆነንም ብቻም አደለም ናችሁ ግን በጣም መንፈሳዊ ስለሆነን ብቻ አይደለም፣ ቸርች የመጣ ነው። እግዚአብሔር ስለሚበልጠን ነው የመጣ። ባይበልጠን አንመጣም። ጸሎት ርእሳለኝ እንደሚመልስልኝ እርግጠኛ ነኝ። ሲመልስስ በሙሉ አይመልስም። ለምን? ሰኞ እንድመጣ ግማሿን ይመልስልኝና ወደ ቤት ይሄዳሉ። ፕሬስ ጋር ተመለሰና ምስብሪ ከዛስ የቀራ አለ እግዚአብሔር ነገሩን በአንዴ መመለስ አቅቶት አይደለም ያመላልሰኝ በዛ አርጎ እኔም ፈልጎ እኮ ነው ቶሎ ቶሎ ያገኘኝ ያገኘኝ ያገኘኝና የጸሎት ርዕስና የጸሎት መልስ እተዋለሁ ቢመልሰውም ባይመልሰውም ብዬ እከተለዋለሁ እዛ ጋር እስኪደርስ ግን እኛ ልጆቻችን እንደምናደረገ ያደረገናል እንትን እሰጥሃለሁ አጥና ከጨረስከው እንትን አረግልሃለሁ እንደምንለው እንደዛ ሆኖ ቸርች ራሳችሁ ናችሁ መኪና እየነዳችሁ የመጣችሁት እግዚአብሔር ፊት ግን ልጆች ነን አሜን፣ በሉ ዝቅ እያረኳቸው አይደለም። በዘላለም አምላክ ፊት ሰባ ዓመት እኮ ነጥብ ራሱ አይደለም የፈለገ ማቹር ባረግ እግዚአብሔር አጠገብስ በስቲ የበሰለ ሰው ልንጽጽር አይቀርም። ስሙ ብሩክ ይሁን። ከዛ ቁጥር 11 ላይ ከቁጥር 10 ጋር የተያያዘ ነው። የድነታቸውን መስራች አለና እሱም በመከራ ፍጹም ያደርገው ዘንድ የተገባ ነው ካለ በኋላ የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ብሎ የጌታ የኢየሱስ ክርስቶስ የማዳን ስራ የወለዳቸው ቅዱሳን አሉ። አሁን ቀዳሻቸውና ተቀዳሾቹ ከአንዱ ወገን ናቸው። ኦሬዲ ቁጥር አስር ላይ የድነታችንን መስራች እግዚአብሔር በመከራ ፍጹም አድርጎታል። አው እግዚአብሔር ድነትን ቁጥር አስር ላይ አከናውኗል። አው ድነት ኦሬዲ እግዚአብሔር መስቀል ላይ ጨርሶታል። አው እግዚአብሔር ለሰው ልጆች ሁሉ አቅርቧል። ይሄንን እግዚአብሔር በመስቀል ላይ ያቀረበውን የተቀበሉ እሺ፣ ያሉ ያመኑ የእኛ አይነት ማለት ነው። ቀዳሹና ተቀዳሾቹ ከአንድ ወገን ናቸው። ይሄ የሚያመለክተው እኛ ስፍራ መለወጣችንን አደለም አይደል? ቀጥተኛ ትርጉሞ ጥላሁን ስፍራ ቀየረ ሳይሆን ኢየሱስ ሰው ሆነ ነው ትርጉሙ። እኔ አምላክ ሆንኩ አደለም ትርጉሙ። የሚቀድሰውና የሚቀደሱት ከአንድ ወገን ናቸው ማለት ሰው ወደ መለኮትነት ያድጋል ሳይሆን መለኮት ሰው ሆኖ አለሁ። እኛስ መንፈሳዊ ሰው ሆነናል። ተቀድሰናል። የእግዚአብሔር ሆነናል። እግዚአብሔር ሕዝቤ አለን ልጆች አለ እግዚአብሔር በክርስቶስ ኢየሱስ ደም በኩል እግዚአብሔር ጠራኝ፣ ተቀበለኝ፣ እሻለኝ ና አለኝ። የኢየሱስ ደም እኔና እግዚአብሔር መካከል ገብቶ እግዚአብሔር በልጁ ደም በኩል እኔን እኩል ያይኛል። አምላክ ሰሆነ የሚል ትርጉም ነው ያለው ባይዘዌ ሰው አምላክ ይሆናል የሚል ትርጉም፣ ወደፊትም አምላክ አንሆንም። አሁንም አይደለንም፣ ወደፊትም አንሁን፣ ሰማይም ሄደን አንሁን። የኢየሱስን መንፈስ እግዚአብሔር ሰጥቶናል። በክርስቶስ ደም በኩል የልጅነት መብት አግኝተናል። እኔ ስጸልይ በክርስቶስ ኢየሱስ ስም ነው የምጸልየው፣ ዝም ብዬ አልጸልይም። እግዚአብሔር እኔን የሚቀበለኝ በክርስቶስ ኢየሱስ በኩል ብቻ ነው። ከኢየሱስ ውጪ ከቁጣው በታች ነው የምወድቀው። በኢየሱስ በኩል ሲሆን ልጆቼ ይላል የእግዚአብሔር ምሕረት የተከፈተው በልጁ ደም በኩል ነው የተከፈተው። ስለዚህ በኢየሱስ በኩል ሲያገኘኝ ብቻ ነው ሰላም የምንሆነው። ለዛ እኮ ነው ሮሜ ስምንት ላይ ነው አባ አባ ብሎ የሚጮህ የልጅነት መንፈስ አደለ የሚለው። ሮሜ ስምንት ገላትያ አራት አራት ላይ ነው አባ አባ ብሎ የሚጮህ የልጁን መንፈስ ዘ ሴም ስፒሪት። ኢየሱስ አላዛርን ለማስነሳት ቆሞ፣ አባቴ ሁልጊዜ እንደምትሰማኝ አውቃለሁ፣ አሁንም እንደምትሰማኝ አውቃለሁ፣ በዚህ ያሉት ያምኑ ዘንድ ይህንን አደርጋለሁ ብሎ ቀና ብሎ ወደ አባቱ የአብና የአባትን የልጅ ነው አይደል፣ ሁሌ እንደምትሰማኝ አውቃለሁ፣ አሁን ግን ይህንን የማደርገው በዚህ ያሉት እንዲያምኑ ነዋልና አላዛርን አውጣ ሲለው እየዘለለ ወጣ። ኢየሱስ የጸለየበት ያ መንፈስ ማለት ነው። አሁን እኔ ተንበርክኬ አባ ስለው የሚሰማኝ የልጁን መንፈስ ነው የሰጠኝ። አለበለዚያ አይቀበልም። ደሞ አለ በስሜ የምትለምኑትን ሁሉ አባቴ አድርገዋለ። አሜን ነው። ይሄንን መብት እኔ እንዳገኝ ግን ቀዳሼ እኔን መምሰል ነበረበት፣ መውረድ ነበረበት፣ ዝቅ ማለት ለእኔ ይህንን ስፍራ ለመስጠት ኢየሱስ ኢንካርኔት ማድረግ ጠይቆታል። ሰማይ ቁጭ ብሎ አይደለም እንደዚህ ያፈሰሰው መሬት ወርዶ እኔን መስሎ በእኔ መንገድ ገብቶ የኔን ስቃይ ተካፍሎ የኔን ሞት ሞቶ ሞቴን ሰብሮ የልጅነት መንፈስ ሰጠኝ። አየ እኔ እንደዚህ ጉባኤ ገብቼ በሰላሳ ደቂቃ ጸሎት፣ በተወሰነ ሰዓት ወርሺፕ፣ በተወሰነ ደቂቃ ቃል ነድጄ ታሪኬ ተቀይሮ መወጣው በዚህ ታክል ደቂቃ የሰው ታሪክ ስለሚቀየር አይደለም፣ በክርስቶስ ደም በኩል ኮሚኒኬት ስላረገኝ ነው። ዘላለምህን የሚቀይር የአርባ 40 ደቂቃ ስብከት ሰምተ በሶስት ደቂቃ ንስሐ ኢተርኒቲ እንዴት ይመጣል? አይመጣም። የኢየሱስ ደም መሃል ላይ ባይኖር እንዴት አድርጎ ነው እግዚአብሔር የሚያይኝ? አያችሁ፣ ለዛ ነው ሁሌ እኛ ግን የተሰቀለውን ክርስቶስን እንሰብካለን የምንለው ለምንድን ነው ይሄንን የምንሰብከው? ለምንድን ነው ያለማቋረጥ ጳውሎስ የምንሰብከው? ይሄንን ያለው የታረቀ ነው። በዚህ ነው እግዚአብሔር የተቀበለኝ። በዚህ ነው ኢየሱስ፣ የኔ አይነት ሆኖ ነው እኔ ያለውበት ቦታ መጥቶ ነው እሱ ያለበት ቦታ ይወሰደኝ። ኑ እስቲ ተሰብሰቡ አይደለም ያለን፣ መምጣት ነበረበት እኔን ይዞ ለመሄድ፣ በእግዚአብሔር ቀኝ እኔን ለማስቀመጥ፣ ከእግዚአብሔር ፍርድ በታች መውደቅ ነበረበት ኢየሱስ ኃጢአታችንን ተሸክሞ በአባቱ ፊት ቀርቦ ስለኛ ኃጢአት ሆነ፣ ስለኛ እርግማን ሆነ እሚሉ ቃላቶች ኃጢአት ድርጊት ነው። ኢየሱስ ጋር ሲጠቀስ ድርጊት ሆኖ አደለም የተጠቀሰው፣ እንደ ፐርሰን የተጠቀሰው ኃጢአተኛ ሆነ አደለም እኮ የሚለው ኃጢአት። ኃጢአተኛማ አደለም ኢየሱስ፣ ለዘላለም ንጹኖ ቅዱስ ነው። ኃጢአት ሆነ ማለት ኃጢአትን ሰብስቦ ኃጢአትን ማያቀው እርሱ ተሸክሞት በአባቱ ጽድቅ ፊት ቆመ። አባቱ ኃጢአትን አይቶ አያልፍም። ልጁ ላይ ኃጢአትን ሲያይ ያለውን ቁጣ በሙሉ አወረደ። እኛ የተጠበቅንበትን ቁጣ ኢየሱስ ሰብስቦ ተቀበለው። እግዚአብሔር ቁጣ ጨረሰና ዞሮ እኛን አየን፣ በኢየሱስ ደም በኩል አየንና ምህረቴ ለዘላለምነዋል። አያችሁ ምህረቴ ለሽ ትውልድ ነው አደለም ያለው። እሱ እዛ ትራንዚሽን ፔሬድና ና ብሉይ ኪዳን ላይ ነው። አዲስ ኪዳን ላይ መጥ ምህረቴ ለዘለ ዓለም ነው አለ። እኔ ሁሌ የምነካበት ቃል አለ ገላትያ ምዕራፍ አንድ ላይ ጳውሎስ የሚጠቀመው ቃል ወደር የሌለውን ምህረቱን ያሳይ ዘንድ ከኃጢአተኞች ዋናውን አዳነኝ ይላል። መጠነኛውን አደለም ያለው ዋና አለ ኃጢአተኛ ቢባል ፍሮንት ምን አረግሃል አንተ ሲሉ የቤተ ክርስቲያን የክርስቶስን ቤተ ክርስቲያን ጎኑ ላይ ያለውን ቁስል ደጋግሜ እወጋበት ነበር አለ። ቤተ ክርስቲያን ፐርሲኪዩት አደረገው ነበር ኢየሱስን ደጋግሜ አለ አስገድልበት ነበር ዋና ነኝ። ይገደል ቢባል እግዚአብሔር ቢገል ለኔ ይገለኛል አለ። ምረቱ ወንድ እንደሌለው ለማሳየት ዋናውን እኔን እናዳናል። የኢየሱስ ደም ጉልበት፣ የጌታ ኢየሱስ ክርስቶስ የመስቀል ሥራ አቅም፣ አይ እኔን ኃጢአት እኛ እኮ ስሙን እኛ እኛ ኃጢአተኛ ነን። ኃጢአተኛ ማለት ኃጢአት የሚሰራ እየደገመ እየደገመ ኃጢአት የሚሰራ ማለት አይደለም ትርጉሙ። ኃጢአተኛ ዓለማዊ ምኞትና ኃጢአተኝነትን እንድንክድ አድርጎናል የሚለው። ኃጢአተኛ ማለት በማንነት ደረጃ ሲሙፉልን መቀደስ አትችልም። ከዛ ማንነት ነው ገንጥሎ አውጥቶ ቅዱስ አየ የባህሪ ለውጥ አይደለም ያደረገው፣ የማንነት ለውጥ ነው። የካራክተር ሞዲፊኬሽን አይደለም ክርስትና፣ ትራንስፎርሜሽን ነው ለውጥ ነው ያደረገኝ። እኔን እንዲህ ለማድረግ ኢየሱስ ምን ሆነ? ቀዳሻችን የሚቀደሱትን መሰለ። ከአንድ ወገን ናቸው ተባለ። አንድ አይነት ሆነ፣ የእኛ አይነት ሆነ። ኢየሱስ ሰው የሚመስል አይደለም የሆነው፣ ሰው ነው የሆነው። ይህ ነው ክርስትና አፍተሮል ሌላ አይደለም። የተለያየ ተአምር ማድረግና የሆነ ነገር ማድረግ አይደለም። እሱ እግዚአብሔር የሆነ የሆነ ቀን ማድረግ የፈለገ ቀን የሚያረገው ነው። ክርስትና ህይወት ነው። እስቲ አሜን በሏ። የምንኖረው ህይወት ነው። ከጌታ ጋር የምንራምደው ህይወት ነው። ደስ ብሎን በመለወጥ ውስጥ የምንኖረው ህይወት ነው። ሁለተኛ ቆሮንቶስ ምዕራፍ ሶስት በጣም ብዙዎቻችሁ የምትወዱት ክፍል ነው። ሁለተኛ ቆሮንቶስ ምዕራፍ ሶስት ማለት የመጨረሻዎቹ አምስት ቁጥሮች ማለት ነው። ከምዕራፍ ሁለት አጋማሽ ጀምሮ ነው ክፍሉ የምዕራፍ ሶስት የመጨረሻዎቹ ቁጥሮች ማለት ምን መሰላችሁ? የሚለው እኛ ግን የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱት በስራ ልጆች ፊት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ብሎ ነገር ግን በተገለጠ ፊት የእርሱን መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። እንለወጥ። ሪቫይቫል ቆንጆ ነገር ነው። ሪስቶሬሽን በጣም ጥሩ ሪፎርሜሽን፣ ሪ ያለው ነገር ቆንጆ ነው። አልቲሜትሊ ግን አዲስ ኪዳን ትራንስፎርሜሽን እንለወጣለን። በምን? ፊት ለፊት እያየ ነው። እኛን መስሏል ኢየሱስ። ሞዴሌ መሆን ችሏል። ለምን? ሰው ሆኖ ነው ፍጹም የሆነው። አትደክሙም፣ እንደክማለን። አትወድቁም፣ እንወድቃለን። አትስትም፣ ትስታለ። ለምን አትስትም? በወደቀ ዓለም የወደቀ አካል ለብሰ ልስት ትችላለ፣ ግን ትለወጣለ። እስቲ አሜን በሏ። ልጅ የተወለደ ቀን አይደል መልኩ አይመጣም። የተወለደ ቀን እኮ ስለተወለደ ነው የምታመሰግነው። መልክ ጥያቄ አይደለም። መልክ ጥያቄ የሚሆነው ሲያድግ ነው። የተወለደ ቀን ተወለደ፣ ደግ ነው፣ እግዚአብሔር ልጅ ሰጠኝ። የመጀመሪያ ልጅ የተወለደ ቀን ስሜቱን አታውቀውም፣ ባይዘ ምን እንደምትሆን አታውቀውም። ዝም ብለህ ታወራለህ፣ ትለፈልፋለህ። እኔ ሁሌ እላለሁ ልጅና ወንጌል የት ጋር እንደሚነካ አይታወቅም። የሆነ ቀን ነው ወንጌልም እኮ የሆነ ነገርን ሲነግሮ ነው። ዝርክርክርክ ያደርጋል። ኖርማል የመሰለ ነገር ልጅም ጉንፋን ያዘ ያሉ ቀን ነው አንተን ቁርጥማትም ይጀምረ። እና ተወለደ ተብሎ በቃ ፍሪዳ ይታረዳል ምናምን እሰይ እልል ይባላል። ሰውሉ ይሰበሰባል። እንኳን እግዚአብሔር ረዳችሁና ይባላል። ከዛ ቤተሰብና ልጅ ናቸው። ከዛ በኋላ ኑሮ እንግዳ ጠያቂ በልቶ ተመልሶ ይሄዳል። ገንፎ በልቶ ብሎ ይሄዳል። ከዛ ሁሌ አባት ወይ እናት ልጃቸው ነው ያሉ የልጅ መልክ ደግሞ ቶሎ አይመጣም። አስቸጋሪ ነው። አክስቱን ይመስላል አጉት ይጫወታል እዛ ውስጥ እዚህ ሲል እዚህ ሲል፣ እኔ ብዙ ጊዜ ሰው ሲል ሰማሉ። ይለያል አደል የሚባል ይለያል ይለያል ሲባል እየጠበበ ይመጣል። አይደል የሚመስለውን ነገር እናት አባት ጋር ይመጣል ያጠቧል። እያደገ ሲሄድ የአጥንት ስትራክቸሩ ከለሩ የሰውነት ምናም ብቻ ሲሆን ካራክተር፣ በጣም የምደመመው እኔ ልጅ ላይ የራሳችሁን ባህሪ እኔ አሁን አያለውን አሁን ጆይ ጆይ አሁን በቃ ካርቦን ኮፒ ነው ይመስለኝ እኔ ራሴን መጸለይ ያለብኝ ይላሉ። አንዳንድ ነገር እንዳያልፍ ያ ምን ያክል ከባድ እንደሆነ እዩት። ዲ ኤን ኤው ካራክተር ይወስዳሉ አጥንት ምናምን ቀለም ቆዳ ምናምን ብቻ ሰው ካራክተር ድምፅ የሚወዱትና የሚጠሉ ሳት ነግሯቸው ይሆኑታል። ግን አሁን አድጎ ልጅ አሁን ቤት ውስጥ አሁን እኔ አሁን አድጌ አድጌ አድጌ አድጌ ፋዘር እያየኝ እያየኝ እያየኝ እንደዛ አመስግኖ ዘምሮ ጨፍሮ ደስ ብሎት በአስር ዓመቴ አሁን የጎረቤት ሰው ብመስል አቶ ከለን የሚመስል ልጅ ወለድኩ ነው የሚለው። አባቴን ፈልጎ ወደ ቤት ላይመጣ ይችላል። መልክ አዲስ ከሆንክ ይለያል። ትማራለህ፣ ይለያል። ትጸልያለህ፣ ይለያል። ትዘምራለህ። በመኖር ብዛት ታድጋለህ። እየበላ ስቴት ታድጋለህ። አሁን አንድ ዓመት ከሁለት ወር ሆኖናል እኮ እያደገ እያደገ እያደገ እያደገ ይሄዳል ትለወጣለ ቶታሊ ትለወጣለ፣ ካራክተር፣ ፊት፣ መልክ፣ አረማመድ፣ አካሄድ እዚህ ቤት የተሰቀለውን ክርስቶስን ትመስላል። በቃ ግዴታ ነው፣ እሱ ግዴታ ነው። ሰምታችሁኛል። እውነቴ ነው። እዚህ ማደግ አያስገርምም። ሰው ሲያድግ አይባልም። ማደግ ኖርማል ነው። አለማደግን ነው የሚያሳስበው። ማደግማ ኖርማል። ማደግ አለብን። መለወጥ አለብን። የሚቀድሰውና የሚቀደሱት ከአንድ ቤተሰብ ናቸው። ከአንድ ቤተሰብ ምንጩ አንድ ነው። የተወለድ ነው፣ ከቅዱስ ቃሉ ነው። ወንጌል ሰምተን ነው የዘላለም ሕይወት ያገኘ ነው። አንዳንዶች እንደሚሉት የኢየሱስ ዲኤንኤ ምናምን የእሱ አይደለም፣ እንደሱ አይነት ነገር የለም። በእግዚአብሔር ቃል እውነት ነው፣ የተወለድ ነው። ወንጌል ተሰበከ፣ ባመነው እምነት እግዚአብሔር መንፈስ ቅዱስ በእኛ ውስጥ ያንን የክርስቶስን ሕይወት አፈሰሰ። አሜን ነው ምን ያክል ግን ብርቱ እንደሆነ የምታዩት የተካፈልነው ነው ህይወት ፊታችን ላይ ይመጣል ኑሯችን ላይ አቋማችን ንግግራችን የምንወደውና የምንጠላው ነገር ላይ ይመጣል ኮራፕትድ የሆነው የሰው ዘር ይሄንን ማድረግ ከቻለ ጄኒውን የሆነው የእግዚአብሔር ቃልማ እንዴት የበለጠ አይሰራም ሰው ላይ ኮራፕትድ የሆነው በወደቀ ዓለም ውስጥ ያለ ይሄኛው የተፈጥሮ ስርዓት በኃጢአት በሰይጣን በብዙ ነገር የተጠላለፈ የዚ ዓለም ስርዓት የስንዴ ዘር ወድቃ ስንዴ እንድታፈራ ካረገ እጅግ ንጹህ የሆነ ህይወት ሰጪ የሆነ ከእግዚአብሔር ዘንድ የሚላ ቅዱስ ቃሉማ እንዴት የበለጠ ኢየሱስን እንድንመስል ከቀን ወደ ቀን አይለውጠንም። ክብር ለዘላለም ላዳንን ጌታ ይሁን። ከአንድ ቤተሰብ ናቸው። ስለዚህ እኛና ኢየሱስ አንድ ቤተሰብ ነ ይህንን የሚቀጥለው ሳምንት በደንብ አነሰዋለሁ። አንድ ቤተሰብ ነን የሚለውን ወንድሞች ብሎ ሊጠራ አላፈረም የሚለውን ሀሳብ አነሰዋለሁ። ኢየሱስ እኔን ወንድም ብሎኛል። አንድ ቃል ልንገራችሁ፣ ተዚህ እላችኋል። ከሞት ተነስቶ ለማርያም እድና ያላት ሂጂና ለወንድሞቼ አፍተር ሪዘር ከትንሳኤው በኋላ ማለት ሂጂና ለወንድሞቼ ንገሪያቸው። ብሬድረን አዴልፎስ የሚል ቃል ነው የሚጠቀመው። ሊትራሊ አንድ ሰው አንድ ሰው ወንድሜ እኔ ኤቢን ወንድሜ እንደምለው ኢየሱስ ቀጥታ ቃሉን ተጠቀመው። ለወንድሞቼ እነማን ናቸው? አስራ አንዱ ይሁዳ ስለሄደ አስራ አንዱ ፈሪሳውያን አይደሉም ወንድሞቹ። እነዚህኞቹን ወንድሞች ብሎ ሊጠራ አላፈረም። አሳ አጥማጅ፣ ቀራጭ፣ ምናምን ምናምን ሰው ሳያቸው? ኦርዲነሪ የሆኑ ግለሰቦች እንደም ሚድል ክላስ እና ከዛ በታች ሰውን ውስጥም የሚገቡ ሰው የሚፈልጋቸውም አይነት አይደሉም። ኢየሱስ መጣና ወንድሞቼ የከበረ አካል ለብሶ የመጨረሻውን ስልጣን ተጎናጽፎ በሉኑ ከታች አደለም ያለው ተከታዮችን ወንድሞች ያለው ተከታዮቹን ህዝቡን የተወሰነ ሰው አደለም። ወንድሞች ያለው በእርሱ አምነው የሚከተለውን የማይቆጠር መሬት ላይ ያለ ኢምቢሊንስ ሊሆን ይችላል ክርስቲያን ሆኖ ቦርናጌን የሆነ ኢምቢሊየንስ ኢየሱስ ሲጠራ ወንድሞች ይልና መዝሙር 22 22 ኢሳይያስ ምዕራፍ 8 16 ና 17 ላይ ያሉ የተለያዩ በእውነት እኔ ክፍሎቹን ሄጄ አነበብኳቸው። ባይ ዘ ወይ የዕብራውያን ጸሐፊ ኮት ያደረጋቸውን ክፍሎች ቴክስቶቹን፣ ጸሐፊዎቹ ምን ጉድ ናቸው! የአዲስ ኪዳን ጸሐፊዎች እኔ ክፍሉን ሳነበው ባይ ዘ ወይ በእብራውያን መነጽር ካላየት በቀር ኢየሱስ እና ስለኛ እንደሚያወራ አላቅም በጉባኤ መካከል ስምን እዘምረዋለሁ ምናን የሚለው ቃል መስያኒክ ነው። ኢየሱስ መሀል ቆሞ በዙሪያው ተሰብስበን ድል አድርጎ የመጣ ከኛ መካከል የኛ አይነት የሆነ አሸንፎ ለመጣ ሰው የሚሰጥ አይነት ክብር ነው በጉባኤ መካከል ስምን እያነሳው እዘምራለሁ የሚለው። እና አንድ አይነት ነን እሱ አሸንፎ መጥቶ እኛ ተሰብስበን የድሉ ተካፋይ ሆነን ፕሬዝ የምናረገው አንድ አይነት ነው ነው ኢሳያስ፣ ደግሞ እኔና ልጆቼ እኔና እግዚአብሔር የሰጠኝ ልጆቼ በእስራኤል መካከል የእግዚአብሔር ታምራትና ድንቆች ነን ያለው። ኢሳያስ እኮ ነው ያለው። ቃሉ እኮ በኢሳያስ ዘመን አሁን የብርሃኑ ጸሐፊ ያመጣውና ጌታ ኢየሱስ ነው ቆሞ ይሄንን የሚለው።